ለዛ እኮ አንተን መስማት የፈለኩት አንተ ሰውነቱ ከአምላክነቱ ጋር ተዋህዶ አይደለ ስለምታምን የግድ ያንተ የተወሰነ ለየት ሊል ይችላል። ስለዚህ በስጋው ግን ስታወራ ፍጡር ነው በስጋው ላይ ታምናላል። ቃል እንዳስቀመጠው እኛ ነጥለን እንደዚህ አንልም። ግን ለምሳሌ አትነጥልም፣ ገብቶኛል፣ አትነጥልም። ግን ከማርያም ከነሳው ማርያም ፍጡር ከሆነች ፍጡር ነው ትለዋለህ። የተሻለ አማርኛ ብዬ የምለው መሰለህ የተፈጠረን ስጋ ነው ገንዘብ ያደርገው የሚለው ፍጡር ስትል ልክ ይሆናል አይደለ እሱ ራሱ አካሉ ራሱ ፍጡር ነው እያልኩኝ ስለሚመስል ባለው አማርኛ አማርኛ እየደከመ ስለሆነ ፍጡር ነው ስትል ልክ እየተናገርከ ያለው ልክ ኢየሱስ ክርስቶስ አምላክ አለመሆኑን አይነት ይመስላል እና እኔ የምለው የተፈጠረን ስለዚህ ስለዚህ ትምህርታችሁን የሁላችሁም ትምህርት ታውቀዋለሁ ስለዚህ ከማርያም ነው የተፈጠረውን ስጋ ነው የነሳው ስለዚህ ግን ፍጡር ነው እንዳንለው ደግሞ አምላክነት ስለተዋህደው ከፍጡርነት ጠብቆታል ነው አልኩ ወይ እንደ አካል ግን ፈጣሪ ነው እሱ መለኮታዊ አካል ልክ ነኝ የተዋህደ ሳይነጣጥል ማለት ነው ስለዚህ አንተና ቃሌ በቃ የተለያየ ነው ማለት ነው። ሁለታችሁ ራሱ ትንሽ ዲቤት ሊያስፈልጋችሁ ነው፣ የገድ ያስፈልጋል። በዚህ ኬዝ በዚህ ኬዝ አማርኛው ነው እንጂ ከማርያም የነሳው ሰብአዊ ባህሪ የተፈጠረው ባህሪ ገንዘቡ አደረገ የሚል ሀሳብን ግን እኔ የሚይዛለው ካለ አዳም፣ አማርኛው ከሆነ አስቸጋሪ የሚሆነው እሱን አገላለጽ ጭምር ለመቀበል አልቸገርም እኔ ምንም ልዩነት ያለው ነገር አለ የምናወራው ማለት ነው። ባጭሩ ስለ ሰውነቱ ስለሆነ ያደይዩእሱና እኮ ያለም መሰል አስቸጋሪ የሚሆነው የእሱ ሁለት ባህሪ ነው የቃሌ የተነጣጠለ ሁለት ባህሪ ስለሆነ ምንም ችግር የለበትም። ቃሌ ፈጥሮ ማለት ይችላል። የተነጣጠለ ሁለት ባህሪ እኔም አልልም እና እየተወራ ያለው ስለ ሰውነቱ ስለ ሁለት ባህሪ ሲባል ስለዚህ ሲጀመር የመለኮትና የሰብአዊነት ባህሪን ስለሆነ እየተወራ ያለው ራሱ ከዚህ አሁን ከምናወራው ነገር እስኮፕ ውጪ ነው የሚሆነው። እያወራን ያለነው ስለ ሰውነቱ ነው። ሰውነቱ ደግሞ ከማርያም የተወለደው ያን የተፈጠረውን ሰብአዊ ባህሪ ገንዘቡ አድርጓል ብሎ አዳም ያምናል። እኔም ኢየሱስ በስጋው ፍጡር ነው ስል ተመሳሳይ ይሹ ነው እያመንኩ ያለሁት፣ አገላለጻችን ብቻ ነው። ዘላለማዊነቱ ለምታወራላችሁ ታዲያ ጅማሬው ደቂቃ። እሺ፣ አይ አሁን እኮ ጥያቄና መልሱ ላይ ካቴጎራይዝ አርጉ ስላልሽ ነው ራሱ ይህን የምናወራው እንጂ፣ ጥያቄና መልሱ መሄድ ይቻላል። ግን ጥያቄና መልሱ ላይ ቅድም አሁን የአዲቲት ሲጠይቅ ጀስት በቃ ምንም ፖይንት እንዳልሰራው እንደዛ እንዳይሆን እኔና አዳም አንድ ባህሪና ሁለት ባህሪ የሚለው ነገር ላይ ልናወራል ልንሟገት ራሱ እንችላለን። እያወራን ያለ ነው የኢየሱስ ባህሪ ስንት ነው የሚል ላይ ሳይሆን ሰብአዊ ባህሪው እንደኛ ሰው ነው ወይ ነው ፖይንቱ ራሱ። እዛ ላይ ደግሞ አዳም አይ ከማርያም የተወለደው እሱ የተፈጠረን በሰብአዊ ሰብአዊ ባህሪ ያ የተወለደው ሰብአዊ ባህሪ የተፈጠረው ሰብአዊ ባህሪ ነው ገንዘቡ ያደረገው የሚለውን ወስዳለሁ በስጋው ፍጡር ነው ከምል የሚል ሐሳብ ካነሳ አገላለጽ ላይ ስለሆነ ጉዳዩ ያለው የአዳምን አገላለጽ ኮምፕሊት ገንዘብ ማድረግ ይችላሉ መቀበል ራሱ ይችላሉ ፖይንት ይሱ ነው ችግር የለብኝ ለሱ እሺ ሜሴንጀር እኔ ደግሞ ልናገር ከፈቀድክልኝ ታዲያ ለምንድን ነው እና አዳም ደጋግሞ ማርያም አይደለችም ተናገር ይሄ ቢሻስ ስለ ሰው እየተወራ ጅማሬዋ ማርያም አይደለችም የሚሉ ስለ ምንድን ነው የሚያወሩት ምናወራው ስለ ሰው ነው አደለም ስለሰውወረን ያለነው ስለ ባህሪ ነው ግድ የለም ግ ችግር የለም ስለ ባህሪ ነው። ማርያም መለኮት አይደለች፣ መቼም ሰው ነች አይደለ? ጅማሬው ማርያም ጋር የሆነው ስለ ሰው ነው የምናወራው፣ ስለ አምላክ አይደለም። አይ አንድረስታንድ እዛ ሁለቱን ነገር መደበላለቅ አይቻልም። አንድረስታንድ ተደርጓል። ማርያም ጋር የሚጀምረው ነገር ስለ ሰው ከሆነ እሱ ሰው ፍጡር ነው ወይ ነው። የፍጡሩን ስጋ ወስዷል። የፈጠረውን ምንም ያደረገው የፈጠረውንም የያዘው ያልፈጠረውን ምንም እሱ አይደለም። ፖሊቱ ፍጡር ነው ወይ እሱ እኛ ድሮ ማን ፈጠረዋል? እኮ ፈጣሪ መልሶ ፍጡር ሆነ ነው ወይ ምትሉት ነው? ስለ አምላክነቱ ጋር አይደለም እየጠየቅ ነው። ሜሴንጀር፣ ጻፍ ያዝ፣ ስለ ማርያም ማርያም ጋር የጀመረው ነገር ሰውነት እሱ ፍጡር ነው ነው ወይ ባጭሩ? ሜሴንጀር አሳቢን አግኝተዋል። አይ ቲንክ ሚስ አንድርስ ለማድረግ እየሞከረች ነው። ይሄ በናዬ እኛ እየተናገርን ያለ ነው። ምናልባት አንቺ ማለት የእኛን አስተምህሮ ተረተሽ ብትሞግችን ደስ ይለኛል። ምክንያቱም መናገር ፈልገሽ ከሆነ አዳምሻ። አንቺ መቃወም ያለብሽ የእናንተ አስተምህሮ ስህተት ነው ብለሽ ነው እንጂ እኛ የምንገልጽበት አለ፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው ብለን እየገለጽን ነው። የእናንተን አሁን እኛ እናንተ በምትሉት መንገድ ነው ስህተት ነው የምንለው። አንቺ በምትዩ መንገድ እንደዚህ ያልሽው ነገር ስህተት ነው።